እኔ ምራ የማትቀሙ ወንዶች ግን ምራችሁ ነው የሚያማችሁ። አቦ ፈንጅ ቃሚ ከትምህርት ገበታ ሙስሊሙን ኅብረተሰብ ለማራቅ አንዳንድ ጥቂት ግለሰቦች የሚያደርጉት ተንኮል ለሀገራችንም ሆነ ለትውልድ የማይጠቅም በመሆኑ ገደብ የለሽ ሰዎች ስርዓት ሊይዙ ይገባል። አኑን በጣም ጥሩ ሰው፣ መልካም ሰው ማሻአላህ። እንደጊዜው ያልሆነ እንደጊዜው ያልተረበሸ እንደ ጊዜው ደግሞ ይኸውልኝ ይስሙልኝ ያላለ ሚዲያው። ዛሬ በጣም ብልጭልጭ ነገር የሚወድበት ጊዜ ነው። ላይኩም፣ ሼሩም፣ ኮመንቱም በቃ ስፖንሰሩም፣ በአጠቃላይ ባለሀብቱም በልጭልጭ ነገሮች ጋር የሚሄድን ነገር መርጧልና ይህንን ነገር በጣም እየተጋፈጠ በራሱ አቅም አላህ ስብሃነ ወተዓላ በሰጠው ሰብር እውቀት በተቻለው አቅም ጥረት እያደረገ ያለው ወንድማችን ነውና ከጎኑ ቆመን ወደ መቶ ሺህ የሚያደርገውን እንቅስቃሴ አንድ ግር አንድ እርምጃ ወደፊት የምንወስድበትን ጥረት ማድረግ አለብን እላለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ፍቅር በእያላችሁበት የዓለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምን አላችሁ ድን የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬ እንደተለመደው በቁም ነገር በአስተማሪ ወቅት ብሉ ተመልሰን መጥተናል። አብራችሁን ቆዩ። እንደዚህ አላህ አጠገባችን እንዳለ አድርገን አስበን ጠይቀን እናውቃለን። ይኸው አላህ ከኛ እኮ ህጻናት ይሻላል። ይህ ሲጠይቅ ሀይ አላህ ብሎ አላህ ሆይ ሎሪፖፕስተይን ጄሊ ስጠኝልና ከዛ ቻው ቻው አላህ ይላል። ልጅስጥ ይዋለ ሳነት ስብሓን ላ ስብሀናላ እሚገርም ነው። ሐይቃ እንትን እውነት ነው ኮስቲ ሁላ ችራሃቸን ጠየቅኛ ስንጠየቅ ከሰማይ ሰማይን ካልሰማህ አትስማኝም የሆነ እንደዛ ነገር ነው የሚመስለው። ከእነዚህ ጋር አላህን ሰላም ብሎ ከዛ መጨረሻ ቻው ብሎ ምናምን ነገር አይለጂ መሆን ወላሂ ሐይቃ ደስ ሲሉ የኢንስታግራም ስታንሸራትቱ ቲክቶክ እና ሌሎች ማህበራዊ ሚዲያዎች ላይ ስክሮል ስታደርጉ እና ተመሳሳይ አስተያየቶችን ደጋግማችሁ ስታዩ እስልምና ካንሰር ነው፣ እስልምና አመጽን ያበረታታል፣ እስልምና መግደል ይፈልጋል፣ እስልምና ወረራ እየፈጸመ ነው። እነዚህ ሰዎች ግን ስለ የትኛው እስልምና ነው እያነበቡ ያሉት? እኔም ማቆ እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ በንጹሃን ላይ እርምጃ እንዳትወስዱ፣ በእድሜ የገፉ ሰዎችን እንዳትነኩ፣ ህጻናትን እንዳጎዱ፣ ዛፎችን እንዳትቆርጡ፣ ነብዩ መሐመድ እንስሳቶችን እንኳን እንዳትገሉ አሉ። እናንተ ሊገሉ ለቋመጡት ብቻ ምን ላይ ስጡ እኔም አቀው ስልምና አላህ በቁርአን ሲናገር ያለ አግባብ አንድን ነፍስ ከገደላችሁ የሰው ልጆች ነፍስ ሁሉ እንደገደላችሁ ነው። አንድን ነፍስ ካዳናችሁ የሰው ልጆች በሙሉ እንዳዳናችሁ ነው። እኔም አቆ ስልምና ይሄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የሚጠሉን ሰዎች በፈገግታ እንድንመልስ፣ ሊያጠፉን ለሚመኙ ሰዎች ደግነታችንን እንዳናቋርጥ፣ ሞትን ለሚመኙልን ሰዎች የእርዳታ እጃችንን እንድንዘረጋ እኔ የማቀው እስልምና ይሄ ነው። ስለዚህ በማህበራዊ ሚዲያዎች እየተዘዋወርኩኝ እስልምና ይሄ ካንሰር የሆነ ሃይማኖት ነው የሚሉ ትርክቶችን ሲገፉ ሳይ ይጎዳኛል። ምክንያቱም እኔ የማቀውን እውነተኛ እስልምና አያውቁም። እንደ አነባ የሚያደርጉኝን የነቢዩ መሐመድ ሰለላሁ አለይሂ ወሰለም የህይወት ታሪኮች አያነቡም። አላህ ከሰው ነብስ ጋር የሚነጋገርባቸውን የቁርአን አንቀጾች አዩም። እውነተኛው እስልምና የሰላም ሃይማኖት ነው። ወሰላሙ አሌይኩም ወአሌይኩም ሰላም ወረህመቱላ ወበረካቱ ማሻላ ድንቅ የሆነ አገላለጽ ድንቅ የሆነ አቀራረብ ነው ሐቂቃ እኛ የምናውቀውን እስልምና እውነተኛውን እስልምና የረሱ ላ ሰለምን አስተምሮት ቁርአን ላይ ያለውን እስልምና ዲነል ኢስላምን የሚያዘው እስልምና ቢያውቁ ማለት ነው ያለ ምስ ሐቂቃ አለም ጠቃላይ ሰልም ነበረ ግን ያው ሀቅ ስትይዝ ብዙ ፈተና አለና ብዙ ዲስኩሮች ብዙ ውሸቶች ብዙ ዶክመንተሪዎች የተሰሩ ዓለም ላይ ይሰራጫሉ። ታውቃላችሁ አሁን ላይ የሶሻል ሚዲያ ፓወር የሚዲያ ፓወር መቼም ታውቁታላችሁ። ይገባና አንዱ ብቻ እስልምና ገዳይ ነው ምናምን ይላል። ከዛም በኋላ ያንን ሰው ደግሞ እንዴት ለምን ወዴት ብሎ አይጠይቅም። በቃ አንዱ ተናገረ ተናገረ። አሁ እንደዛ ነው የሆነ አሸባሪ ቡድን ይጠራና እስልምና እንደዚያ አይደል። በፊልማቸው ተመልከቱ። ፊልሞች ሲሰሩ ነገር የእስልምና ስም የሆነ የሙስሊም ስም የያዘ የሙስሊም አለባበስ ያደገ ፂም ሆነ ረዘም ያደገ አነገውን አሸባሪ የሚያደርጉት ቀልዶች ላይ ምናምን ነገር አይታቸዋል ብዬ አስባለሁኝ። ጀለብ ያደገ ሰውዬ ምናምን ነገር ሻንጣ ይዞ ከሄደ ምናምን ህዝቡ የሚያስበው በቃ ቦምብ እንደያዘ ምናን ይሄ አእምሯቸውን ማለት ነው የተበረዘ ነገር ነው። አእምሯቸውን ምን እንደዚህ አይነት ነገር ማለት ነው አጠጥጠዋቸዋል። በቃ ሙስሊም አሸባሪ፣ ሙስሊም ገዳይ፣ ሙስሊም አራጅ ብለው ምን አድርገዋቸዋል ማለት ነው በቃ ዲስኩሯቸውን ውሸታቸው ማን ነው እዚህ ላይ ሞላቸው። ይህ ሰው ደግሞ በቃ አይጠየቅም፣ አያነብም የትኛውን እስልምና እንደዚህ የሚያዘው ምናምን ብሎ አይጠየቅም። የተነገሩን ብቻ ተቀብሎ ይኖራል ማለት ነው። ያ ነገር ደግሞ እንደ ኢስላም ያማል፣ ያስለቅሰሃል፣ ያናዳሃል ሀቂቃ ማለት ነው። የእኛ እስልምና ይኸው እንዳልሆነ ነው ወንድማችን፣ ረሱ ላ ስለም በሀዲሱም እንደነገሩን አንድ ሰው አንድ ሰውን ያለ አግባብ የአንድ ሰውን ነፍስ እኮ ያጠፋ ሰው የዓለም ህዝብ እንዳጠፋ ነው። ስለዚህ በዚህ ልክ እንኳን ለሰው ልጅ ነፍስ የሚጨነቀውን ለነፍስ በአጠቃላይ የሚጨነቀውን ዲነል ኢስላም ገዳይ አድርገው ሲስሉላቸው በጣም ያነዳል፣ ያበሳጫል። አላህ ሱብሃነሁ ወተዓላ ለሁሉም ለሁሉም ያለመዝብ ማለት ነው። እውነተኛው ዲነል ኢስላም የሚረዱበት ልቦና ይስጣቸው። ጥንቃቄ ያደርጉ። ሃይማኖታዊ አምልኮ ስርዓትን ትምህርት ቤት ውስጥ የሚከለክል አዲስ መመሪያ ወጥቷል። ከአሁን በኋላ በትምህርት ቤት ግቢ ውስጥም ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማከናወን የሚከለክል መመሪያ ትምህርት ሚኒስቴር ማውጣቱ ተሰምቷል። ይህንን በሚያደርጉ አካላት ላይ ከትንሽ እስከ ትልቅ ቅጣት እንደሚጣልባቸው ተሰምቷል። እናንተስ በዚህ ህግ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ ማድረጋችሁ እንዳረሱ እናንተ ሰብስክራብ እያደረጋችሁ ለማንኛውም ይሄ ነገር ግን ያስተዛዝባል ተብሏል ሀሳብ ማሳብ አስታችሁን ኮመንት ላይ አስቀምጡ በዚህ ላይ ያላችሁን ሐሳብ ይህ ነገር አዲስ ህግ ብለው ያወጡት ነገር ሙስሊሞችን ሆን ብለው ሙስሊሞችን ለመተንኮስ ይመስላል የትኛውም ሃይማኖት ብትሄድ የትኛውም እምነት ተቋም ላይ ብትሄድ በትምህርት ቤት ውስጥ እንደዚህ እኛ ተምረናል ተምረን አሳልፈናል እንግዲህ የእምነት ነገራቸውን ሲያደርጉ አላየንም የትኛውም ሙስሊም ማህበረሰብ ግን ማለት ነው ትምህርት ቤት ውስጥ ምሳ ትወጣም ብለህ ከዘጋህበት ሊሰግድ ይችላል። ለሚሰግዳል ካልከኝ ከአንተ ተራ ህግ ማለት ነው የአላህ ሱብሃነ ወተዓላ ህግ ይበልጣል። የሱብ ትእዛዝ ይበልጣል። አሁን የምንለው ምንድን ነው፣ እንደዚህ አይነት ነገር ስታወጡ፣ እንደዚህ አይነት ነገር ስርዓት ነገር ለማስከበር ስትሞክሩ ማለት ነው ለተማሪዎቹ ምሳ እንዲወጡ ፈቅዶላቸው ምሳ ይውጡ፣ መስጅዳቸው ሰግደው ይመጣሉ። ከዛ ውጪ በር ዘግተባቸው ምሳ አትወጡም፣ ከዛም በኋላ አሰግዱም ብትል ማን ይሰማል ማን ይሰማል? ያንተ ተራ እኮ ነው። ያንተ ተራ ነገ የሚሻር ህግ ነገ ለሚጠፋ ህግ ማለት ነው። የዘላለመ ህግ ማንም የማይሽረው ማንም ሊያጠፋው የማይችለውን ህግ አንተ እንደዚህ በአንተ ተራ ህግ የምንሽረው ወይም የማንቀበልበት ምክንያት የለም። ዲናል ኢስላማችን የሚያዝን ሰላታችን እንድሰግድ ነው። ምሳት ወጣም ብለ ዘግተበት ከዛም በኋላ አሰግድን ብትል ማን ይሰማል? ሀይቃ ማን ይሰማል?

ከትምህርት ገበታ ሙስሊሙን ኅብረተሰብ ለማራቅ አንዳንድ ጥቂት ግለሰቦች የሚያደርጉት ተንኮል ለሀገራችንም ሆነ ለትውልድ የማይጠቅም በመሆኑ ገደብ የለሽ ሰዎች ሥርዓት ሊይዙ ይገባል። እኛ ሙስሊሞች የእቅራ ወይም የአንብብ የሚል ተልዕኮ ተሸካሚ ታዛዥ ትውልዶች በመሆናችን ለእውቀት ከማንም በላይ በመለኮታዊ መመሪያችን የታዘዝን በመሆኑ የእምነታችንን መሠረት ጠብቀን የምንማር ሲሆን የእስልምናችንን መገለጫ የእምነታችንን መሰረት ለመናድ የሚለፉ ሰዎች ዛሬም ሙስሊሙን ያላወቁት ሲሆን፣ በገዛ እናት ሀገሩ አንገቱን ደፍቶ መብቱን አሳልፎ ሰጥቶ እየተረጋገጠ የሚኖር ከመሰላቸው የተሳሳቱ ብቻም ሳይሆን ይህ ከንቱ ምኞታቸው ብቻ ሆኖ የሚቀር ሲሆን፣ ይህ የነቃ ትውልድ ህገ መንግስቱ የሰጠውን ሃይማኖታዊ መብቶቹን መክፈል ያለበትን መስዋዕትነት ሁሉ ከፍሎም ቢሆን ያስጠብቃል። ፍትህ ለኢትዮጵያውያን ሙስሊም ተማሪዎች በሙሉ ና ፍትህ ፍትህ ፍትህ ሀይቃ ሰሞኑ እንግዲህ መጅሊሱ የሚያደርገው እንቅስቃሴ በጣም ጥሩ ነው። ነገር ግን እንደዚህ ስልላቸው ደግሞ ማለት ነው ያው እንደተለመደው መግለጫቸውን ሰጥተው እንዲጠፉ አይደለም። ለአንድ ሺኛ ጊዜ፣ ለመቶኛ ጊዜ መግለጫ ሰጥተው እኛ መቶ ጊዜ ማሻላህ ብንል፣ በጣም ጥሩ ነው ብንል ትርጉም የለው ትርጉም የለውም በቃ ቁርጥ ያለ ማለት ነው ከዚህ በኋላ ይሄኛ ነገር ይሄኛው የሂጃብን ጉዳይ የሰላትን ጉዳይ፣ በአጠቃላይ የሙስሊም ተማሪዎች ጉዳይ፣ የሙስሊም ሰራተኞች ጉዳይ ሁል ጊዜ ማለት ነው በየአመቱ ኢሹ ሆኖ መነሳት የለበትም። በቃ ምኪል እስካለበት ከሄዱ ጥግ ረስ ተሄዱ መብታችንን ማስከብር አለብን። መብታችንን ማስከብር አለብን። ህገ መንግስት የሰጠንን መብት ማስከበር የትኛውም ሃይማኖት በነጻነት በሀገሩ ላይ የመኖር መብት አለው። የሚያዘውን ነገር ተግብሮ ማለት ነው እምነቱ የሚያዘውን ነገር የሚሰረውን ነገር ተግብሮ መውል አለበት። በቃ መብቱ ነው ይሄ ይሄ መብታችን ደግሞ ማለት ነው ማስከበር አለብን። መጅሊሱ እንግዲህ ብዙ ጊዜ መግለጫ ይሰጥና በዛው ነው የሚቀየ። ሰው ይጠፋል። ከዛ ልክ ወራት ተቆጥሮ ን ነገር ከእንደገና እንደዚህ ነገር ኢሹ ሲነሳ ይመጣና መግለጫ ይሰጣል። ይሄ ነገር በዚህ ነታ መቀጠል የለበትም። በቃ ስር ነቀል ለውጥ መደረግ አለበት ስር ነቀል በቃ እንደዚህ አይነት ነገር ዳግመኛ ላይነሳ ማለት ነው። ከመሰረቱ ሊገነደስ ይገባል። በእስልምና ውስጥ ጥላቻ ውስጥ ያሉ ሰዎች የመንግስት አካላት ሊሆን ይችላል። በየትምህርት ቤቱ ያሉ የዳይሬክተሮች ሊሆን ይችላል። የሚዲያ ሰዎችም ሊሆኑ ይችላሉ። እነዚህ ሰዎች ማለት ነው ለአንዴና ለመጨረሻ ጊዜ አንኮታኩቶ ተጥሎ ማለት ነው ስርአቱ ከእንደገና እንደ አዲስ ሊገነባ የግድ ይላል። ይሄ ደግሞ የመንግስትና የመጅሊሱ እንዳጠቃላይ ደግሞ የሙስሊም ማህበረሰብ ኃላፊነት ነው። ይህን ኃላፊነታችን በአግባቡ ተጠጠ ማለት ነው። ከዚህ በኋላ ይህ ነገር ዳግም መነሳት የለበትም። እስቲ ዛሬ ስለ ሁለት ሴቶች ላውራ። አንደኛ ሁለቱም እዚህ ሀገር ናቸው፣ ኢትዮጵያውያን ናቸው ሁለቱም እና አንደኛው እዚህ ጋር እምታዩዋት ነች። ዶክተር ዛኪራ ትባላለች ላስት ይር ከአርባ ምንጭ ዩኒቨርሲቲ በሕክምና በሜዲሲን ከፍተኛ ነጥብ በማምጣት ግራጁዌት አድርጋለች። ከፍተኛ ነጥብ በማምጣት ደግሞ የወርቅ ሜዳሊያ ተሸላሚም ነች። በሶስት በሶስት ዘርፎች ነው አንደኛ የወጣችው አንደኛ ከመላው ዩኒቨርሲቲ ተማሪዎች ከፍተኛ ነጥብ በማምጣት፣ ሁለተኛ ደግሞ ከያ ዩኒቨርሲቲው መላው ሴት ተማሪዎች ከፍተኛ ነጥብ በማምጣትና ሶስተኛ ደግሞ ከዲፓርትመንቷ ከህክምና ዲፓርትመንት ከፍተኛ ነጥብ በማምጣት በሶስቱም ሬከርዱን ሰባብራ ማለት ነው። የወርቅ የወርቅ ሜዳላ ተሸላሚ ሆነ። ያው እዚህ ጋር ስትሸለም ምናም ነገር የምታዩበት ነው። ላስት ኢየር ነው ግራጁዌት ያደረገችው ከአርባ ምንጭ ዩኒቨርሲቲ። እንደምታዩት ኒቃቢ ነች። ሁለተኛዋ ደግሞ እዚህ ጋር የምታዩት ነች። ፊርደውስ ትባላለች። ላስት ኢየር በ2017 በነበረው የኢንትራንስ ኤግዛም ላይ ከማእከላዊ ኢትዮጵያ ከፍተኛ ነጥብ በማምጣት ከ650 565 ከፍተኛ ነጥብ በማምጣት ሪከርድ የሰበረችና እንደም እዚህ ጋር እንደምታዩት የክልሉ ፕሬዝዳንትም ታብሌት ሸልማት የሚያሳይ ነው። እሷም እንደምታዩት ኒቃቢ ነች። እነዚህ ሁለት ሴቶች እንደ ኤግዛምፕል አመጣቸው እንጂ ብዙ አሉ እና እነዚህ ሁለት ሴቶች ኒቃባቸውን አድርገው ተምረው ከፍተኛ ነጥብ አምጥተው ለሀገር የሚያኮራ፣ ሀገርን የሚያስጠራ ከፍተኛ ነጥብ ያመጡ ብዙ ተስፋ ያላቸው ወደፊት አገር ተስፋ የምታደርግባቸው ኤንድ ደግሞ ሁለቱም በመማር ማስተማር ሂደቱ ላይ ምንም አይነት የሴኪሪቲ ትሬትም ሆነ ራሳቸውም ላይ ደግሞ መማር ማስተማር ሂደቱ ላይ ራሳቸውም ላይ ተጽዕኖ ያላሳደረባቸው፣ ትምህርት እንዳይገባቸው ያላደረገ መሆኑን ኒቃብ ምንም አይነት ባሪየር እንደሌለው፣ የመማር ማስተማር ሂደቱም ላይ ችግር የማይፈጠር እነሱም ላይ ችግር የማይፈጥር የሴኪሪቲ ትሬትም እንዳልሆነ እነዚህ

ሁለቱ እንደ ኤግዛምፕል ያመጣቸው ተማሪዎች ከፍተኛ ነጥብ አምጥተው ኒቃባቸውን አድርገው ተምረው ከፍተኛ ነጥብ አምጥተው አንደኛዋ ግራጁዌት አድርጋለች፣ አንደኛዋ ደግሞ ወደ ዩኒቨርሲቲ ዘንድሮ ገብታለች ማለት ነው። ሶ ይህምድ ኒቃብ ማድረግ እንትን የሰኪሪቲ ትሬት አድርጎ ለመሳል የሚሞከሩ አካሄዶች ልክ አይደሉም። እነዚህ ሁለት ተማሪዎች ልክ እንዳልሆነ ደግሞ በተግባር እዚሁ ሀገር ላይ ትምህርት ቤቶች ውስጥ ም ፕሪንስፕል ያለባቸው ም ሰራውንዲንግ ውስጥ ም ሀገር ውስጥ ም ፖሊሲ ያለበት ሀገር ውስጥ ተምረው አሳይተዋል። ተከታታይ እየተአምር የለውም ኒቃብ ማድረጋቸው ምንም የሚያግዳቸው ነገር የለም። ሶ ድሮ የድሮ ዝም ብሎ ብሎ የማይሆን ፕሮፓጋንዳ ለመንዛት መሞከርና ኒቃብ የሚያደርጉ ሴቶች የሴኩሪቲ ትሬት እንደሆኑ ሁሉ ለማሳየት የሚሞከረው ነገር የሚያሳፍርና ሊቆም የሚገባ እንትን ነው፣ ሬቶሪክ ነው ሊቆም የሚገባ ና ሶ ሁለቱ ሴቶች እንዳሳዩት ሁሉ ሌሎችም ደግሞ ኒቃ በማድረጋቸው ምንም አይነት ችግር እንደማይፈጠርባቸው እና እንደዚህ እንደ ሁለቱ ሴቶች አይነት ከፍተኛ ከፍተኛ ነጥብ የሚያመጡና አገር ለሀገር ተስፋ የሚሆኑ ልጆች በኒቃ በማድረጋቸው ብቻ በማይሆን ፕሮፓጋንዳ ከትምህርት ሊታገዱ እንደማይገባ ማሳያ ነው እነዚህ ሁለት ሴቶች ማለት ነው። ያን ሁለቱን ያመጣሁት እንደ ኤግዛምፕል ነው እንጂ እንዳልኳችሁ ብዙ ሴቶች አሉ። ለማንኛውም ኒቃብ ከምንም አይነት ነገር አያግድም። ከመማር ማስተማር ሂደትም አያግድም። ለሌላውም መማር ማስተማር እንቅፋት አይሆንም። ለራሳቸው መማር ማስተማር እንቅፋት አይሆንም። የሰኪሉ ሴቶች ሸይትም አደለም። ይህንን ደግሞ እነዚህ ሁለት ሴቶች እንደ ኤግዛምፕል ኒቃባቸውን አድርገው ተምረው ተመርቀው ተሸልመው በክልል ፕሬዚዳንትም ሆነ በምናም ተሸልመው ለሀገር ተስፋ ሲሆኑ አይተናል። ሶ ሬዝ ዋር ሬዝ ሐቅ ነው። ኒቃብ ፊትን እንጂ አእምሮን አሸፍንም የሚባል በጣም በስፋት የሚነገር አባባል አለ። ስለዚህ በኒቃብ ሰበብ ተደርጎ ማለት ነው። ለመማር ለማስተመሩ እንቅፋት ነው፣ ለሲኩሪቲ እንደዚህ ነው፣ እንደዛ ነው። እስከዛ ያልተፈጠረ ነገር አሁን ራሳቸው እንግዲህ ከዚህ በኋላ ድራማ ፈጥራችሁ ካልፈጠራችሁት በቀል ማለት ነው። ምንም ነገር እስከዛ እኛ እንግዲህ ኒቃብ ለብሰው የሚማሩ በጣም በእኛ ጊዜም ነበሩ። በጣም እስካሁን ድረስ ማለት ነው። አሁንም ልክ እንደዚህ ግራጅቤት ያደርጉ ድረስ ማለት ነው። እስከዛሬ ድረስ ግን ኒቃብ ተለብሶ እንደዚህ ተደረገ፣ ኒቃብ ተለብሶ ትምህርት ቤት ውስጥ እንደዚህ ያደረጉ፣ ኒቃብ እንደዚህ ያደርጎ ሂጃብ አድርጎ እንደዚህ እንደዚህ እስከ ዛሬ አልሰማ ነው። ከዚህ በኋላ ከሰማችሁ ማለት ነው ይሄ ሸርጥ ነው፣ የሆነ ምንድን ነው የሚባለው፣ ይሄ ድራማ ፖለቲካ ለመስራት የተደረገ ነገር ነው። ስለዚህ አሁንም ቢሆን ፍትህ ለህቶቻችን ኢንሻላህ ጥግ ድረስ ምክንያት ካለበት መሄድ ያስፈልጋል ማለት ነው። እኔ ምራ የማትቅመ ወንዶች ግን ምናችሁ ነው የሚያማችሁ? አቦ ፈንጅ ቃሚ ሌላስ ወንድ ልጅ እንደት ነው? ጫማና ካልሲው ምናምን ብብት ውስጥ መሽተት የለበትም። ካምፓስ እያለሁ አንድ ጓደኛ ነበረኝና ምን ይል ነበር መሰለ፣ አክረም ወንድ ልጅ ወንድ የሚባለው ጫማውና እግሩ ምናምን ካልሲው ሲሸት ነው ይል ነበር። ልጁ ግም ስለሆነ ነው ማጠብ ስለማይወድ ማለት ነው። እችም ልጅ አሁን እንደዛው ገብቷል። ምናልባት በቂማም ተወልዳ ሊሆን ይችላል አላቅም። ግን አንድ ሰው ፋሚሊ ካለው ወይም ደግሞ እድሜያቸው ያፈጀና ያረጀ ካልሆኑ ሲወልዷቸው ሚዲያን የሚከታተሉ ሚያዩ ከሆነ በቤተሰባቸው ውስጥ ሚዲያን የሚያይ ከሆነ ሀያ ያደርጋሉ። ወይም ያ ፋሚሊ ምንድነው በሱስ የተበከለ ነው፣ ወይም ደግሞ የሚቆጣጠረው አካል የለም፣ ወይም እድሜው ሄዷል ያው ሽንታቸው ከኮመጠጠ በኋላ የተወለደ ሊሆንም ይችላል እንጂ ጫትን የትኛውም ጫት ቃሚ ራሱ አላህ ሆይ አንሳልኝ እያለ ነው የሚቀመው። ቃሚ እንኳን ማለት ነው አስቡት። እና አሁን ይሄ ለመፈመስ ተብሎ እንደዚች የሆነ መጋጋጥ ይሄ መጃጃል ደደብነት ነው። በክፋት መጃጃል ጥሩ አይደለም። አዎ ይመችህ፣ እጅግ በጣም ጥሩ መልስ ነው። በቃ አንዳንዴ በተገቢው ሚዛ እንደዚህ እርግጦ መመለስ ያስፈልጋል። ምን ይባላል እንዳሉ እኮ ነው ጫት ራሱ የሚቀሙ ሰይ ኮ ላይን የመጨረሻ ያደርግልኝ እያለ እኮ ነው የሚቀሙ ምክንያቱም በሱስ ደነዘዘ፣ ብሩ በጫት አለቀ፣ ጥርሱ በጫት አለቀ። ስለዚህ አላ አንሳር እያል የሚቀሙ አለም እንተ ይሆና ሌላው ይቅርና ማለት ነው

ማሻላ ማሻላ ማሻላ። ሀይቀ ያስቀናል። አላህ የጨምርለት ለማንኛውም ያጀመ የዛሬ ቪዲዮ ይህን ይመስለ ነበረ። ቀደም መግቢያችን ላይ አንድ ቪዲዮ ታሪት ነበረ። አንድ ወንድማችን እዚሁ የቻላችን ቤተሰብ ነው። ለአኑን ቤተሰቦች ሮ ምርጥ መልእክትን አስተላልፎ ቪዲዮ ልኩል ነበረ። ያንን ቪዲዮ ሻላ አስቀምጭላችኋለሁ መጨረሻ ላይ ከቻላችሁ እንድትከታተሉት ጋበዝኳችሁ። በዚህ አጋጣሚ ጥሩ ጥሩ መልእክት ያላችሁ ሰዎች፣ ወንዶች ማለት ነው ቪዲዮ ብትልኩልኝ ያው ምግድ እናንተ መፈመሰ ምናምን የሚባል ነገር የለም። ጥሩ መልዕክት ካለ ኢንሻላ ሼር እናደርግላችኋለን። መላክ ትችላላችሁ በውስጥ መስመር ላይ። የዛሬ ቆይታችን ይመስል ነበረ። ቀጥ ተሻለ ቪዲዮ እንገናኛለን። ሰላም አሌይኩም ወረህመቱላሂ ወበረካቱ። ዛሬ ላይ ብዙ ነገሮች ያሳስባሉ፣ ያስጨንቃሉ፣ ያስተክላሉ አደል ግን ከእኛ ጥረት ማነስ ከኛ ወደ አላህ መመለስ ጉድለትም ሊሆን ይችላልና እስቲ ቆም ብለን ለማሰብ ለራሳችን እድል በመስጠት ላይ ቢዚ ብንሆነ። ላለው አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ። ያው እንደምንሰማው ከግራና ከቀኝ ከፊት ከኋላ ምንም የምንሰማው ጥሩ ነገር የለም። በተለይ የሶሻል ሚዲያ ተጠቃሚዎች ማለት ነው። አብዛሀኛው ማህበረሰብ ከሶሻል ሚዲያ ውጭ ያለው ማለት ነው ሰላም ነገር ላይ ነው ያለው ጥሩ አስተሳሰብ ላይ ጥሩ ማንነት ላይ ነው ያለው። ነገር ግን እኛ ለሶሻል ሚዲያው ቅርብ የሆኑ ሰዎች በጣም በመረበሽ በጣም በመጨነቅ በመጠበብ ላይ ነው ያለነው እና ይህ ደግሞ ቅርባችን ያልሆነ ቅርባችን እንደሆነ፣ ገና ያልመጣ እንደመጣ፣ ገና ያልታየ እንደታየ፣ የማይሆን ነገር እንደሚሆን እየተነገረን እየተሰራብን ስለሆነ በጣም እየተጨነቀን እያሰብን እየተከዘን እንገኛለን። ነገር ግን ለሁሉም ነገር መፍትሄው አንድና አንድ ብቻ ነው። ሲደላንም፣ ሲከፋንም፣ ስንተክዝም፣ ስንስቅም ከሁሉም ነገር ጋር ልናያይዘው የህይወታችን አንዱ አካል አድርገን ልንይዘው የሚገባ አንድ አሳሳቢ የሆነ በጣም ወሳኝ የሆነ ነገር አለ ማለት ነው እሱም ወደ አላህ መመለስ አላህን መለመን ወንጀላችንን ይቅር በለን ታረቀን እዘንልን ማለትን መለማመን መቻል። ምናልባት መጡ የተባሉ ነገሮች አሁን አልመጡም ሊሆን ይችላል። እየሆኑ ነው የተባሉ ነገሮች ምናልባት አሁን አልሆኑም ሊሆን ይችላል። ነገር ግን ነገ አይሆኑም ማለት አይደለም፣ ነገ አይመጡም ማለት አይደለም። እና ምን አለበት የሁሉንም ቦታ ሮሮ መስማት ማዳመጥ ኮመንት ማድረግ ብቻ ሳይሆን መፍትሄው ያለው ማንጋ ነው ብለን ወደ ራሳችን ተመልሰን ራሳችን ላይ በምንወስደው እርምጃ ምናልባትም ወደ አላህ በመመለሳችን ሳቢያ እነዚህ ነገሮች በሙሉ የሚረጋጉበት ወደ መስመር የሚገቡበት ሰላም የሚሆንበት ሰበብ ልንሆን እንችላለን እና እስቲ ሁላችንም ቆም ብለን ለራሳችን ጊዜ እንስጥ ከተዋከበው አንዋከብ ከተንጫጫው አንንጫጫ፣ እንረጋጋ፣ ቆም ብለን እናስተውል፣ ለራሳችን ጊዜ እንስጥ ለማለት ነው የመጣሁትና ይህንን ቪዲዮ የደረሳችሁ የአኑን ሚዲያ ተከታታዮች በሙሉ እንግዲህ በደንብ አድርጋችሁ የተሳሳትኩትን እያረማችሁ ልክ የሆንኩትን ደግሞ በአላህ ፈቃድ ሰበብ እንዲሆናችሁ አድርጋችሁ የምተገበሩበትን ቀልብ አላህ ይወፍቃችሁ እላለሁ። በጣም ወዳችኋለሁ። አኑን በጣም ጥሩ ሰው፣ መልካም ሰው፣ ማሻ አላህ እንደጊዜ እንደ ጊዜው ያልሆነ እንደ ጊዜው ያልተረበሸ እንደ ጊዜው ደግሞ ይህልኝ ይስሙልኝ ያላለ። ሚዲያው ዛሬ በጣም ብልጭልጭ ነገር የሚወድበት ጊዜ ነው። ላይኩም፣ ሼሩም፣ ኮመንቱም በቃ ስፖንሰሩም፣ በአጠቃላይ ባለሀብቱም በልጅልጅ ነገሮች ጋር የሚሄድን ነገር መርጧልና ይህንን ነገር በጣም እየተጋፈጠ በራሱ አቅም አላህ ሱብሃነሁ ተዓላ በሰጠው ሰብር እውቀት በተቻለው አቅም ጥረት እያደረገ ያለው ወንድማችን ነውና ከጎኑ ቆመን ወደ መቶ ሺህ የሚያደርገውን እንቅስቃሴ አንድ አንድ እርምጃ ወደፊት የምንወስድበትን ጥረት ማድረግ አለብን እላለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።